በጽሁፍ ያልተደረገና በተቆጣጣሪ አካሉ ያልተመዘገበና ያልተረጋገጠ የመኖሪያ ቤት ኪራይ ውል እንዳልተደረገ እንደሚቆጠር፣ ይህን ያውቃሉ? ንቃተ ህግ ይስጥልኝ አቃቤ ግን አርዶ ሰርቁ ነኝ። ይህ ደግሞ በአራዳ ክፍለ ከተማ ኮሚኒኬሽን ጽህፈት ቤትና ፍትህ ጽህፈት ቤት ጋር በመተባበር የሚቀርብላችሁ የንቃተ ህግ ፕሮግራማችን ነው። በዛሬው ቆይታችን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ 1320 2016ን የተመለከተ ይሆናል። እንግዲህ ከጊዜ ወደ ጊዜ እየጨመረ የመጣውን የመኖሪያ ቤት ኪራይ ዋጋ ለመቆጣጠርና እንደገናም ደግሞ የመኖሪያ ቤት አቅርቦት መሰረታዊ መብት ከመሆኑ አንጻር መንግስት ይህንን አቅርቦት ከማድረግ ጎን ለጎን የመኖሪያ ቤት ኪራይን መቆጣጠር በማስፈለጉ የአከራይና የተከራይንም ደግሞ መብቶች ሚዛኑን በጠበቀ መልኩ ለማስኬድ የህግ ማዕቀፍ አስፈላጊ ሆኖ በመገኘቱ ይህ የአዋጅ ሊወጣ ችሏል ማለት ነው። የመኖሪያ ቤት ኪራይ ውል ስንል እንግዲህ ከአንድና ከዛ በላይ የሆኑ ክፍሎች ሊሆን ይችላል። ለመኖሪያነት ለመገልገል ለአከራይ ዋጋ እየተከፈለ የሚኖርበት እንዲህ አይነት የውል ግንኙነት ሲሆን የመኖሪያ ቤት ኪራይ ውል እንለዋለን ማለት ነው። እንግዲህ በዚህ በአዋጅ ቁጥር 1320/2016 ላይ ይዞ ከመጣቸው ድንጋጌዎች መካከል ከዚህ በፊት የነበረውን በተለምዶ ሲሰራበት የነበሩትን አንዳንድ አሰራሮች የቀየሩ ነገሮች አሉ ማለት ነው። ከነዚህ መካከል እንግዲህ የመጀመሪያው ማንኛውም የመኖሪያ ቤት ኪራይ ውል በጽሁፍ ሊደረግ የሚገባው ሲሆን ውሉ በተደረገ ደግሞ በሰላሳ ቀናት ውስጥ በተቆጣጣሪ አካሉ ፊት በግንባር በመቅረብ አከራይና ተከራይ ሊያስመዘግቡትና ሊያረጋግጡት እንደሚገባ ህጉ ይደነግጋል ማለት ነው። እንግዲህ ይህንን አለማድረግ ከሶስት ወር በውሉ ላይ የተቀመጠውን ክፍያ እስከ ሶስት ወር የቤት ኪራይ የሚያስቀጣ እንደሆነም በአዋጁ ላይ ተቀምጧል ማለት ነው። በአንቀጽ ስድስት ንዑስ አንቀጽ አንድ ላይ ደግሞ የውል ዘመንን በተመለከተ ይህ አዋጅ ያስቀመጠ ሲሆን እንግዲህ ከዚህ በፊት በነበረው አካሄድ እስከፈለጉ ድረስ ነበር አከራይና ተከራይ የሚቆዩት፣ ወይንም ደግሞ ይሄ ነው የሚባል የህግ ማዕቀፍ ባልነበረው ሁኔታ ነበረ ውል የሚደረገው። አሁን ባለው ግን እስከ ሁለት ዓመት ድረስ ነው ማለት ነው። አንድ ውል ከተደረገ በኋላ የመኖሪያ ቤት ኪራይ ውል ከሁለት ዓመት ሊያንስ እንደማይችል ህጉ ያስቀምጣል ማለት ነው። ይሄም እንግዲህ የአከራይና ተከራይን መብት ሚዛኑን በጠበቀ መልኩ ለማስኬድ ከያዛቸው ድንጋጌዎች መካከል አንዱ ነው። ነገር ግን ይህ የውል ዘመን በልዩ ሁኔታዎች ሊቋረጥ የሚችልባቸው መንገዶች አሉ። በአከራይና ተከራይ ስምምነት፣ ተከራይ የሁለት ወር የቅድሚያ ማስጠንቀቂያ በመስጠት እንዲሁም ደግሞ ባለቤትነት በውርስ በስጦታ ወይም ደግሞ በሽያጭ በሌላ ህጋዊ መንገድ ለሌላ ሰው ሲተላለፍ የስድስት ወር የቅድመ ማስጠንቀቂያ ለተከራይ በመስጠት በእነዚህ መንገዶች ውል ሊቋረጥ ይችላል ማለት ነው። ነገር ግን እንደ መርህ የመኖሪያ ቤት ኪራይ የውል ዘመን ከሁለት ዓመት አያንስም ማለት ነው። ሌላኛው እንግዲህ ከቅድመ ክፍያ ጋር በተያያዘ አዋጁ ያስቀመጠው ነገር የኪራይ ውል ቅድመ ክፍያ ከሁለት ወር በላይ ሊጠየቅ እንደማይችል አዋጁ በግልጽ አስቀምጧል ማለት ነው። ከዚህ በፊት እንደነበረው እንግዲህ የስድስት ወርም ቅድመ ክፍያ ሲጠየቅ ይስተዋላል። ነገር ግን በዚህ አዋጅ ከተቀመጠው ድንጋጌ መካከል አንዱ የሁለት ወር ክፍያ መጠየቅ እንደሚቻል ነው ያስቀምጠው። ከዛ በላይ እንደማይጠየቅ ያስቀምጣል ማለት ነው። ከክፍያ ስርዓቱ ጋር በተያያዘ ደግሞ የመኖሪያ ቤት ኪራይ ውል በባንክ ወይም ደግሞ በሌላ ህጋዊ ኤሌክትሮኒክስ ዘዴ ብቻ መክፈል እንደሚቻል ህጉ ያስቀምጣል ማለት ነው። ከመኖሪያ ቤት ኪራይ ውል ጭማሪ ጋር እንግዲህ ከኪራይ ዋጋ ጭማሪ ጋር በተያያዘ መጨመር የሚቻለው እንግዲህ በህጉ ላይ የተቀመጠው ነገር በአመት አንዴ ተቆጣጣሪ አካሉ ያለውን የኢኮኖሚ ነባሪያዊ ሁኔታ ከግምት ውስጥ በማስገባት እንዲሁም ሌሎች አስፈላጊ ነገሮችን በማገናዘብ የሚያወጣውን ወይም የሚወስነውን ያንን በመመርኮዝ ብቻ ነው ጭማሪ ማድረግ የሚቻለው። ይህንንም ደግሞ ውሳኔ ሰኔ ላይ ነው የሚያወጣው፣ እስከ ሰኔ 30 ይፋ ያደርጋል። ያንን በመከተል ብቻ ነው ጭማሪ የሚደረገው ማለት ነው። አስቀድሜ እንደተናገርኩት ውል በተለያዩ ምክንያቶች ከሁለትም አመት በፊት ቢቋረጥ ወይም ደግሞ የውል ዘመኑም አብቅቶ ለሌላ ተከራይ አንድ አከራይ ቢያከራይ ጨምሮ ማከራየት አይችልም ማለት ነው። ስለዚህ በአመት አንዴ በተቆጣጣሪ አካሉ ከሚወሰነው ከዛ ያንን ተከትሎ ከሚደረግ ጭማሪ ውጪ እንግዲህ የሚጨመር ጭማሪ አይኖርም ማለት ነው። ሌላኛው የመኖሪያ ቤት ኪራይ ውል ስለሚቋረጥበት ሁኔታ በአንቀጽ 15 ላይ የተደነገገ ሲሆን እንግዲህ በስምምነት የሁለት ወር ቅድመ ማስታወቂያ ለአከራይ በመስጠት ተከራይ መልቀቅ ሲፈልግ ማቋረጥ ይችላል። አከራይም እንደዚሁ ባለቤትነቱ በውርስ በስጦታ፣ በሽያጭ፣ በሌላ ህጋዊ መንገድ ሲተላለፍ የስድስት ወር ቅድመ ማስታወቂያ ለተከራይ በመስጠት ውሉን ማቋረጥ ይችላል ማለት ነው። ከነዚህ ደግሞ በተጨማሪ ያለ ማስጠንቀቂያ ውል ስለሚቋረጥባቸው ሁኔታዎች በአንቀጽ 16 ላይ ህጉ አስቀምጧል ማለት ነው። አከራይ ያለ ማስጠንቀቂያ ውልን ሊያቋርጥባቸው ከሚችሉ ሁኔታዎች መካከል የመጀመሪያው ምንድን ነው? መክፈያ ጊዜ በውሉ ላይ የተቀመጠው የመክፈያ ጊዜ ለ15 ቀን አሳልፎ ከከፈለ፣ ለሁለተኛ ጊዜ ደግሞ ለሰባት ቀን አሳልፎ ከከፈለ እንግዲህ አከራይ ያለምንም ማስጠንቀቂያ ውሉን ማቋረጥ እንደሚችል ህጉ አስቀምጧል ማለት ነው። ሌላኛው ያለ ማስጠንቀቂያ ውል ከሚቋረጥባቸው ምክንያቶች አንዱ እንግዲህ ተከራይ ቤቱን ከመኖሪያነት ውጭ ለሌላ ተግባር ሲያውለው ከተገኘ ለምሳሌ ለንግድ ሲጠቀምበት ከተገኘ አከራይ ያለ ማስጠንቀቂያ ሊያቋርጥ ይችላል። እንዲሁም ደግሞ ለወንጀል ስራ ቤቱን የሚጠቀምበት ከሆነ ለወንጀል መፈጸሚያነት የሚያውል ከሆነ እንዲሁም ደግሞ ጉልህ ጉዳት በቤቱ ላይ አስቦ የሚሆን በቸልተኝነት ካደረሰ ና። በሌላ በተመሳሳይ ምክንያቶች ውል ያለ ማስጠንቀቂያ ሊቋረጥ ይችላል ማለት ነው። ጉልህ ጉዳት ስንል እንግዲህ በኖርማል ዲፕሪሽንግ ቫልዩ የሚሄድ ወይም የእርጅና ዘመኑ የሚወሰነውን ሳይሆን ሆን ተብሎ ወይም በቸልተኝነት ሊሆን ይችላል። ነገር ግን ቤቱ አገልግሎት እንዳይሰጥ ወይም ደግሞ ዋጋው እንዲቀንስ ካደረገ አከራይ ያለምንም ማስጠንቀቂያ ውሉን ሊያቋርጥ እንደሚችል ህጉ ያስቀምጣል አከራይ ና ተከራይ መካከል አለመግባባት ሲፈጠር ያንን አለመግባባት እንዴት እንደሚፈታ በህጉ ላይ በአንቀጽ 21 ላይ የደነገገ ሲሆን ያንንም ደግሞ ፕሮሲጀር ያስቀምጠዋል ይህም ደግሞ በመጀመሪያ እንግዲህ የአለመግባባቱ ጉዳይ በተፈጠረበት በ30 ቀናት ውስጥ አከራይ የሚሆን ተከራይ በጽሁፍ ማመልከቻ ለተቆጣጣሪ አካሉ ያስገባሉ ማለት ነው ያንንም ደግሞ ተቆጣጣሪ አካሉ ድጋሜ በ30 ቀናት ውስጥ ውሳኔውን ማሳወቅ ይኖርበታል። ስለዚህ ያንን ውሳኔ አውቀው በዛ ውሳኔ ላይ ቅር የተሰኘ አካል ቀጣይ ለመኖሪያ ቤት ጉዳዮች አቤቱታ ሰሚ ኮሚቴ ጉዳዩን ያቀርባል ማለት ነው። በ15 የስራ ቀናት ውስጥ ማቅረብ ይኖርበታል። ያንንም ቅሬታ ተቀብሎ እንግዲህ ኮሚቴው ሊሽረው ይችላል፣ ውሳኔውን ወይም ሊያጸድቀው ይችላል። ይህ ታዲያ ውሳኔ የመጨረሻ አስተዳደራዊ ውሳኔ ይሆናል ማለት ነው። ስለዚህ በዚህ ውሳኔ ቅር የተሰኘ አካል ቀጣይ የሚሄደው አካሄድ ምንድነው? በይግባኝ ስልጣን ላለው ፍርድ ቤት ነው ማለት ነው ጉዳዩን የሚያቀርበው። ስለዚህ በዚህ መልኩ አለመግባባታቸውን መፍታት እንደሚችሉ እጋ ያስቀምጣል። አከራይ ከዚህ በፊት ሲከራይ የቆየን ቤት ወይንም አዲስ የተገነባን ቤት ከስድስት ወር በላይ ሳያከራይ ከቆየ ቢያከራይ ኖሮ ይከፍል የነበረው ግብር ተሰልቶ እንዲከፍል እንደሚደረግ ህጉ ያስቀምጣል። ሌላኛው ደግሞ አስቀድሜ እንደተናገርኩት በሽያጭ በስጦታ ወይም ደግሞ በሌላ ህጋዊ መንገድ ሲዘዋወር የስድስት ወር ቅድመ ማስጠንቀቂያ መሰጠት እንዳለበት ህጉ ያስቀምጣል ለተከራይ። ነገር ግን ደግሞ በስጦታ ከሆነ የሚዘዋወረው ባለቤትነቱ ተከራይ በውሉ ላይ የተቀመጠውን የውል ዘመን እስከሚያልቅ ድረስ የመቆየት መብት እንዳለው ህጉ ያስቀምጣል ማለት ነው። የዛሬው ፕሮግራማችን ይህን ይመስላል። እንድናዘጋጅላችሁ የምትፈልጉትን የህግ ርዕሰ ጉዳይ በኮሜንት ሴክሽን ላይ ብታስቀምጡልን በቀጣይ ተዘጋጅተን የምናቀርብላችሁ ይሆናል። በቀጣይ በሌላ ርዕስ እስከምንገናኝ መልካም ቆይታ። በጽሁፍ ያልተደረገና በተቆጣጣሪ አካሉ ያልተመዘገበና ያልተረጋገጠ የመኖሪያ ቤት ኪራይ ውል እንዳልተደረገ እንደሚቆጠር ይህን ያውቃሉ። ንቃተ ህግ